የተከበራችሁና የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንዲሁም መላሰው የሆናችሁ ሁሉ በዚህ በመንገደ ሰማይ በሚል ዩቲዩባችን መንፈሳዊ፣ ሰዋዊ፣ ሀገራዊ እና ማህበራዊ ታሪካዊ የሆኑ ጉዳዮችን የምናቀርብ ይሆናል። እንግዲህ ዋናው የዩቲዩባችን ዓላማ ወንጌልን ለትውልዱ ከባድ ባልሆነ መንገድ ማድረስ ነው። ዋናው የቤተ ክርስቲያናችን መልእክት ማስተላለፊያ ቦታ ቦታና መንገድ አውደ ምረት ነው። ግን የሐዋርያት ስራ በባህሪው ሁሉ መሀሩ ውስተ ኩሉ አጽናፍ ዓለም ስለሆነ ውስተ ኩሉ አጽናፍ ዓለም ማለት በአውደ ምረት ላይ ብቻ ሳይሆን በምቹ አጋጣሚዎች ሁሉ ማለትም ጭምር ስለሆነ የኢትዮጵያ ቤተክርስቲያን ዛሬ ላይ ከመደበኛ አውደ ምረት በተጨማሪ ሚዲያዎችን በመጠቀም መደበኛ ቻናሎችን በመክፈት መልእክት፣ ትምህርት፣ ወንጌል እያስፋፋች ያለችበት ወቅት ነው። እኛም በይ ያለንበት ከምንሰጣቸው መደበኛ የትምህርት በረሃ ግብራት ከምንሰጥባቸውን ቦታዎች ባሻገር በዚህ መንገድም ደግሞ ማስተማሩ አስፈላጊ ሆኖ በመገኘቱ እኔና ከእጅ ከኔን ያስተማሩ ከኔ የሚበልጡ እውቀት፣ ክህሎት ያላቸው ጸጋ ያላቸው ሊቃውንት አገልጋዮች እየመጡ እናንተን ያስተምራሉ፣ ከእናንተ ማስተያየቶችን ይቀበላሉ። የዩቲዩቡን ስም መንገደ ሰማይ ነው ያልነው፣ መንገደ ሰማይ ገላጭ ስም ነው ብለን እናስባለን። ሰማያዊ መልዕክት የምናስተላልፍበት ስለሆነ ሁሉም ተያይዞ ወደ ገነት ሊጓዝ የሚችልበት የጽድቅ መንገድ ስለሆነ ስሙን መንገደ ሰማይ እንድንለው ተገደና መንገደ ሰማይ ስንል ከስሙ ጀምሮ ተግባሩ ወደ ሰማይ፣ ወደ ሰማያዊው ነገር፣ ወደ ሰማያዊ ጌታ፣ ወደ ሰማያዊ ሀገር ልናቀና የምንችልበት ስራ ነው የሚሰራበት። ሌላ መልእክት፣ ሌላ ዓላማ፣ ሌላ ትርጉምን አይሰጠውም፣ የለውም። እቱ በዚህ መንገድ ይህንን አጭር የሚዲያ አማራጭ በመጠቀም በመላ ዓለም የምትገኙ ኦርቶዶክሳውያን፣ በጋራ ወንጌልንም እንማማር በጋራ በዚህ በሰማያዊ መንገድ እንሄድ በጋራ ሰርተን በጋራ ተጉዘን የምንደርሰው መዳረሻችን ደግሞ መንግስተ ሰማያት ስለሆነ የመንግስተ ሰማያት መዳረሻ መንገድ ማለት ነው። በሌላ አነጋገር መንገደ ሰማይ ማለት ይኸው ነው። እንግዲህ ይህን ስራ ለመስራት በወቅቱ የተሟሉ ነገሮች የሉንም። በእምነት ነው እንጂ በወረት አልጀመርነውም የጀመርነው። ሁሉም የመቅረጸ ድምፆችም ስቱዲዮዎችም ከሰው ኃይልም ከሁሉም ጀምሮ በውሰትና በትብብር ነው እየተሰራ ያለው። ምንም የተሟላ ማቴሪያል የለውም ከኛ ያለው የእግዚአብሔር ቃል ብቻ ነው። እንግዲህ ይህንንም ከማሟላት ጀምሮ በያላችሁበት ራሱን የቻለ ስቱዲዮ ራሱን የቻለ መቅረጸ ድምፅና ሌሎቹም ኑረውት ወንጌልም በጋራ እናስፋፋለን ውደ እናስባለን ወደፊት። አሁን ባለው ሁኔታ ግን ቅድም ያልኋቸው አገልግሎቶች የዘማሪያኑ ሰባካያኑ፣ ቀዳሴያኑ ሊቃውንቱ የቅኔው የትርጓሜው ሊቃውንት ሁሉ ያላቸውን እውቀት የሚያካፍሉበት ጥሩ አማራጭ ስለሆነ በጋራ ይዘነው ወደፊት እንሄድ እንሄድበት ወደ መንግስተ ሰማያት ከምንገባባቸው አማራጮች አንዱ ነው ብዬ አስባለሁ። ይህኑ መልእክት ለማስተላለፍ ነው። እንግዲህ በዚህ ሚዲያ በዚህ በዩቱብ የሚተላለፉ መልዕክቶች የጋራ መሆናቸውን በመረዳት መተጋገዝ መተጋገዝ ማለት ማየት ማለት ነው ማየት አይቶ መጽደቅ ነው። ለእኛ እገዛ ብለን የምንጠብቀው ሌላ ከእናንተ የምንጠብቀው ምንም ነገር የለም። እንድታዩ እንድትማሩ፣ ስህተቶቻችንም ካሉ መታረም ያለባቸውም ከትምህርታችን ውስጥ ደግሞ አስተካክሉ እንድትሉን እና በጋራ እየተማማር በዚህ በሰማይ መንገድ አማርኛ የሰማይ መንገድ ማለት ነው፣ በግእዝ መንገደ ሰማይ እያልን ነው። በጋራ በአንድ መንገድ፣ በአንድ ልብ፣ በአንድ ሀሳብ፣ በአንድ ሃይማኖት፣ በአንድ አሰሳሰብ ጉዞችን እንቀጥል። ልዩነትንም ከማጥበብ አንጻር ርዕሱን ተጠቅምነዋል። መንገደ ሰማይ አንድ አይነት ነው። ሁለት መንገድ የለ። አንድ መንገድ ነው። በአንድ መንገድ ማለት በአንድ መንገድ ደግሞ ፍቅር ነው። በፍቅር፣ በሃይማኖት በሚያጸድቁ ነገሮች ሁሉ አንዱን እንቀጥል የሚል መልእክትም አለኝ። እግዚአብሔር ከሁላችን ጋር ይሁን፣ ይግለጽልን።